ዳጣ ከ18 ዓመት በኋላ ቤተሰቦቿን አገኘች። አቶ ደረጀና የዴኒ ውጤቱን አይቶ በጥያቄ ሲያፋጣቸው እሱም ደንግጦ እየተንቀጠቀጠ ማን ነው ይህን ሊያደርግ የቻለው ማን ነው የደፈረኝ? ብሎ ጥያቄውን መጠየቅ ሲጀምር ወይዘሮ ማርታ ምንድን ነው ምናም ብላ ግራ ተጋብታ፣ እንግዲህ በእሷ ቤት እሷ ቆሻሻን ገንዳ ውስጥ ጥየዋለሁ ብላ ነበር ያሰበች። እንግዲህ ከዛ በፊት ለዳጠመ ብላት ነበር ካልን እውነት ደረጀ ሌላ ሴት ጋር ሂዶ ከሆነ አንድ ሁለት ሳል ለፈተዋለው። ምክንያቱም እኔ ወይዘሮ ማርታ በክብሬ አልደራደርም እያለች ነው የነበረ ማለት ነው። ቤቱ በአንድ እግሩ ቁሟል። ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁልኝ? ዳጣ ክፍል 12ን ወደ እናንተ ይዤላችሁ መጥቻለሁ። ታዲያ ቪዲዮውን ስጀምሩ ላይክ በማድረግ እንድታበረታቱኝ በአክብሮት እጠይቃችኋለሁ። ወይዘሮ ማርታም ደንግጣ እየተንቀጠቀጠች ነው የምትገኘው። አቶ ደረጀም ግራ ተጋብጦ እስከዚህ ድረስ የሄደው መሄድ የቻለው ሰው ማን ነው ችሏል ማለት ነው። እንግዲህ ቤቱ በአንድ እግሩ ነው ቁሞ የሚገኘው። አበቄና ዳጣ ተጣልተው ከዚህ በፊት ዳጣ ቤቱን ጥላ ወጥታ ነበረ። ከዛም አቶ ደረጀ በጥያቄ እያፋጠጠ ወይዘሮ ማርታንና አበቄን፣ ዳጣን መልሶ ይዞ መምጣት ችሏል ማለት ነው ዳጣ ውጭ ውታ ማደር የለባትም። ያለኔ ሰው የላትም እሷ ደግሞ የአደራ ልጄ ናት። ስለዚህ የአደራ ልጄ ደግሞ የሆነ ነገር እንድትሆን አልፈልግም። ምክንያቱም ሴት ልጅ ናት፣ የሆነ ነገር ብትሆንብኝ ጸጸቱን አልችለውም በማለት እንግዲህ ወጥቶ ይዞ ይዟት ሲመጣ እናያለን። ዳጣም በጣም ደስ ብሎኛል፣ በዚህ ጨለማ ምትስለው ስልከኝ በጣም ነው ማመሰግነው፣ እንዴት ደስ እንዳለኝ በእውነት እንደ ዛሬ ደስ ብሎኝ አያውቅም ትላለች ማለት ነው። ምክንያቱም ሰው እንደሌለው ባይተዋር እንደሆነ ብቸኛ እንደሆነች ተሰምቷት ነበረ። ከቤት ስትወጣ ምን ብላ ነበረ ካለን አበጌን ቤትሽ ነዋ፣ በቃ ይስፋሽ፣ እኔ ሄድልሻለሁ ቤትሽ ነው ብላት ነበረ። እሷ እናት አባት ስላላት በቤቷ እየተሞላቀቀችባት እና ብዙ ነገር እያሰቃየቻት ነበረ። ከዛም ደግሞ አባቷ ሂዶ በመፈለጉ የሚፈልገኝና የሚወደኝ ሰው አለ ብላ እንድታስብ አድርጓታል ማለት ነው። ከዛ እሷም ጥያቄዋን ቀጠል አድርጋ ቆይ ግን እናቴን መቼ ነው የምታስተዋውቀኝ? እናቴ ቆይ ግን ማናት ብላ ስጠይቀው እሱም አሁን ጊዜው አይደለም፣ ተረጋጊ። ግን ደግሞ በምንድን ነው የተጣላችሁት ብሎ ሲጠይቃት በውሃ ቀጠነ ነው። ምንም እኮ ያስቀየምኳት ነገር የለኝም፣ ደግሞም አልተጣላንም፣ ያን ያህል ጥል የለንም ብላ ትመልስለታለች። ምክንያቱም ዳጣ ማለት ይሄ መጥፎ ነገር ከአንደበቷ የማይወጣ ለሰዎችም የምትጠነቀቅ፣ እንደገና ደግሞ ቤተሰብ አገኘው ብላ ደስም ስላላት እነሱ በምንም ሁኔታ አልታስቀይማቸው አትፈልግም ማለት ነው። እንግዲህ አበጌንና ዳጣን ሁለቱን ሲያፋጠጣቸው ምንድን ነው ችግራችሁ? የምትጣሉበት ነገር ምንድን ነው? እማኖራችሁ እኔ ነኝ፣ እናንተ ግን ቆይ፣ ምን ሆናችኋል? ብሎ በሚጠይቃቸው ሰዓት እንግዲህ ሊናገሩ ፈቃደኛ አይደሉም። ዳጣን ብድግ አድጋ ፈጣናት የተጣላ ነው በቃ ልታይኝ አትፈልግም፣ ከዚህ ቤት ማየት እኔን አትፈልግም። ከሰላም ጋር እንዲሁም ከናታን እንዲሁም ከውሃ ጋር ሁኜ ስታይ በቃ ምንም ደስ አትልም፣ ደስ አይላትም። የእኔ ከዚህ ቤት መሆን ለእሷ ሰላሟን ነስቷታል ብላ ትመልሳለች። እንግዲህ አበጌም ክፋቷን እንደቀጠለ ነው፣ ማስመሰል ትችልበታለች። ቆይ አባዬ አመንካት፣ እኔ እኮ ልጅ ነኝ ስትል እሱም ሁለታችሁም ልጆቼ ናችሁ እኮ እኔ ከወለድከኝ ከኝ እሷ አበልጣብህ እሷ አለታ ምን ስትለው፣ አንችንም አምንሻለው የላታል ማለት ነው። በሰዓቱ እንግዲህ ዳጣ በጣም ከፍቷት ነበረ። በጣም አዝና ቁጭ ብላ እያለቀሰች ነበረ። ምክንያቱም ደግሞ ዳጣ ውሸቷን ነው። ስለዚህ እኔ ነመነኝ እኔ ነኝ ልጅ ስትል እንግዲህ ዳጣ ማለት የጎዳና ልጅ ናት፣ ድሩዬ ናት። ጋጦ ጥናት ስትለው አዎ አምንሻለሁ ብሏት ነበረ። ያም በማለቱ እንግዲህ ዳጣ ደንግጣ ቁጭ ብላ እያለቀሰች ነበረ። ውሃም እንግዲህ እባክሸቲ እህትሽ ነው ያላልሽኝም እባክሽ ተይ አታልቅሺ አባት እኮ ይቆጣል እያለች ታባብላታለች። እሷም አዎ አባት ይቆጣል አባት ምንም ቢያደርግ ቢዘርፍም ቢቆጣም አባት አባት ነው ብላ ትመልሳለች ውሃ ውሃን በበኩሏ ወደ ናታን ክፍል ሄዳ ዝም ብላ አጉርፋ ትቀመጣለች። ናታ ለምን ሆነሻል ብሎ ሲጠይቃት እንዲ አበጌና ዳጣ እኮ ሊገረፉ ነው ከአባዬ ክፍል፣ አባዬ ሊገርፋቸው ነው ትላለች ማለት ነው። ምክንያቱም ምን ብላ ነበረ ዳጣ ሂጂ እኛ ልንገረፍ ነው ብላት ነበረና ደንግጣ ነበር ሄደችው ማለት ነው። አቶ ደረጀም የሁለታቸውን ከሰማ በኋላ ዳጣን ውጪ ውጭ ጠብቂም ብሏት ነበረ። አበጌን እንግዲህ ብዙ ነገር ከተናገራት በኋላ አንቺ መታረም ያለብሽ ልጅ ነሽ፣ ብዙ ነገር እየሳሳትሽ ነው፣ እኔ ደግሞ አባትሽ ነኝ። ስለዚህ አሁን ላይ እኔን ካልሰማሽኝ፣ እኔ ስነግርሽ ካልሰማሽ፣ እኔ ስገሰጽሽ መገሰጽ ካልቻልሽ፣ ነገ አባቴ ብቴ አታገኘኝም። እመኝኝ እች ልጅ ቆይ ምን አረገሽሽ? እማኖራችሁ እኔ ነኝ። ስለዚህ ምንድን ነው ያደረገሽሽ? እህቴ ስት እህቴ ብላ እሷ እንደ እህት ስታይሽ እንደ እህት ብትወኝላት ምን ችግር አለው? ምንድን ነው ያደረገሽሽ ብሎ ጥያቄ ስጠይቃት፣ እሺ በቃ አባዬ ብላ ማስመሰሏን እንደ ቀጠለች ቀጥላለች ማለት ነው። ከዚህ በፊት ምን ብላ ነበረ ወርቁን ወስዳለሽ ሰርቃለሽ ብላ ስለነበር ወርቁንም ሰርቃለሽ ብላ አንደበቷ ልትታወጣው ስትል እንግዲህ በቃ ከዚህ በፊት የተዋረደ ሲሆኑ ወርደቷ ለትደግመው እንደሆነ ስለገባው በቃ በቃ ተይ ገብቶኛል ተረድቻለሁ ብላል ማለት ነው። አቶ ደረጀ ሰላምም ዳጣን ቆይ ግን እስኪ ስለ እድገትሽ ስላስተዳደግሽ ነገር ብላ ጥያቄዎችን ስትጠይቃት ዳጣም እኔ ምንም ልጅነት የለኝም፣ ምንም ልጅነት ተብሎ ነገር የለኝም። እስኪ ስለ አንቺ ነገረኝ ብላ ሰላምን ስጠይቃት፣ ሰላምን አይ እኔን እንኳን ተይ፣ ምክንያቱም ብዙ ህልም ነበረኝ፣ አግብቼ ወልጄ ተምሬ ብዙ ነገሮች ህልም ነበሩኝ ብላ ትነግራታለሽ። ከዛ ዳጣም መልሳ እሺ መማሩንስ እሺ፣ አንድ ያልፋልንበል ነገር ግን አግብተሽ መውለድ ምንድን ነው ችግሩ? ከዚህ ቤት ስለምንድን ነው የማትወጪው? ከዚህ ቤት አንቺ ወጣሽ ማለት ደግሞ ሌላ ሰራተኛ ይቀጠራል። ስለዚህ ለምንድን ነው የማትወጪው ስላት፣ አይ አልወጣም፣ አንቺን ጥዬ አልወጣም ብላታለች ማለት ነው። እሷም ዳጣም እያሾሹብኝ ታሾሹብኛለች አይደል? ብላታለች ማለት ነው። እናም ቆይ ግን እሷ አበጌ ግን ለምንድን ነው ይህን ያህል መጠላሽ ብላ ትጠይቃታለች። እሷ ምን ምን አውቄ ምን እንዳደረግኳት አላቅም ትላታለች። ቆይ ግን ማበጠሪያዬን እንኳ አልመለሽልኝም፣ የት አደረግሽው ነው ስትላት፣ አሀ ማበጠሪያውንማ ወሰደችው፣ አበጌ ወሰደችው፣ ገና ጸጉሬን ሳላበጥርባት ገና ጸጉሬን ሳላበጥርበት ነው አበጌ የወሰደችው ብላ ተነግራታለች ማለት ነው ለሰላም ሳላ መምግራ ተጋብታ ቆይ ባለፈው ጸጉር ልትቆርጥሽ ነበረ ስትል እኔ የደረስኩባት። ከዛ ሲቀጥል ደግሞ ማበጠሪያውን የወሰደችው ጸጉር ፈልጋ እንጂ ማበጥረውን ፈልገው አይደለም። ምክንያቱም በኛ ያንቺም ከሆነ የኔም ከሆነ ካወቀችው እሷ መጠቀም አትችልም ትላለች ማለት ነው። ዳጣም ብድግ አድርጋ አዎ የኔ መሆኑን ስትወስደው ገርሞኛል። ምክንያቱም አቶጅኝም እንዴ ምናም ብላ ነው አባብ ላይ ወሰደችው። ከዚህ በፊት እንግዲህ ካልጋዋ ልቀመጥ ስል መጀመሪያ ታጠቢ ብላለችኝ ብላ ለሰላም ትመልሰላታለች። ሰላምም መታጠብ በውሃ አይደለም ብለሽ በያት ከዚህ በኋላ ብላ ለዳጣ ትነግራታለች ማለት ነው። እንግዲህ ግራ ተጋብታለች። ምክንያቱም በሰዓቱ አበጌ የወሰደችው የፀጉር ማበጠሪያውን ፀጉሯን መቁረጥ ስላልቻለች፣ የፀጉሯን ዘለላ ማንሳት ስላልቻለች፣ እንደገና ደግሞ ምን ብለውኛል ብላለች። ጸጉር ይ ከጫፍ ከተቆረጠ አይሰራም የሚሰራው የዴን ውጤቱ በትክክል የሚሰራው ከስር ሲነቀል ነው ተብያለሁ ብላ ነበረ። ሶ ከስር የተነቀለውን ደግሞ የምታገኘው ከማበጠሪያው ነው። ከማበጠሪያው እንግዲህ ማበጠሪያውን ስጭኝ እህቴ አቶጅኝም እኔም ኮድ አለው ምናምን ብላ አባብላ የፀጉር ማበጠሪያዋን የወሰደችው በዛ ምክንያት ነበረ። ነገር ግን የፀጉር ማበጠሪያው የማን ነው ካለን የሰላም ነው ማለት ነው። ገና ዳጣ አላበጠረችበትም ነበረ። እንግዲህ በዚህ ምክንያት ነው የዲኤንኤ ምርመራው ወይዘሮ ማርታ አይታው በሰዓቱ ግራ የተጋባችው የደነገጠችው፣ እንደገናም ደግሞ ላበጌ የምርመራ ውጤቱን ይሄው ይሄ ነው በቃ የደረጀ ልጅ አይደለሽም ይሄው በከንቱ ነው የለፋሹ በከንቱ ነው እንደዚያ ያደረግሹ ምናም ብላ ስትጨውባት የነበረ በዛ ምክንያት ነው ምን ብያችሁ ነበረ እኔ የፀጉር ማበጠሪዋ የዳጣ ሳይሆን የሰላም ነው ብያችሁ ነበረ በባለፈው ክፍል ላይ ገብታችሁ ማየት ትችላላችሁ ማለት ነው ወይዘሮ ማርታም ለዳጣ ቆይ ሲሳይ ግን ይደውልልሻል? ሲደውል አይቸዋላቅም፣ ግን ደህና ነው ብላ ትጠይቃታለሽ። ዳጣም ድንገት ስለሆነ የጠየቀሻት ግራ ተጋብቷ፣ አይ አይደውልም እኮ ደግሞ ሚስቱ ብሰማስ ብላ ትነግራታለሽ። ከዚህ በፊት አቶ ደረጀ ምን ብሏት ነበረ ለወይዘሮ ማርታ? የሲሳይ ልጅ ናት፣ የሲሳይ ልጅ ናት። ነገር ግን ሚስቱ አታቅም። ሚስቱ እንዳታቀበት ደግሞ ከዚህ እኔን አስጠጋለኝ ብሎኝ ነው። ስለዚህ እኛ ጋር ትቆይ ብሎ ነበረ፣ ዳጣን ይዟት የመጣው ማለት ነው። ስለሆነ ዳጣ ደግሞ ብድግ አድርጋ ሚስቱ እንዳታቅን ስታት፣ ቆይ እሱማ እሱማ አለለካ ብላለች። ግን ቆይ አንቺ ብትሆኝ፣ አንቺ የሲሳይ ሚስት ብትሆኝ ምን ታደርጊያለች ስትል እኔ እኮኔ እንዴት ሞከርሹ ብላ አራባታለች ማለት ነው። ምክንያቱም ዳጣ ብድጋርጋ አው አዎ፣ ጋሽ ደረጀ ለምሳሌ ከሌላ ቢወልደኝ እና ብታቂ ምንት ያለሽ ብላ ስጠይቃት በፍጹም በትዳሬ በክብሬ አልደራደርም፣ ቀጥታ ነው ምፈታው ብላለች። ቀጥታ ምንም እንደዚህ አይነት ነገር እንዲመለማመጥ ምናምን በፍጹም አላውቅም ብላ ኮስተር ብላ ስትናገር፣ ዳጣም እንግዲህ ደንግጣ ቆይ እንዴት ማለት በስተት ቢሆንስ? ቆይ ልትፈችው ነው ጭራሽ ትላለች። አዎ ምንም ጥያቄ የለው። እኔም በክብሬ አልደራደርም፣ በፍጹም ነው አልደራደረው። ጭራሽ እኔ ሚስቱ ተቀምጬ ከሌላ ሴት ሄዱ ችት ሲያደርግቢ፣ እስኪ ያስበሽዋል። እንዴት ነው መታሰቢ? እንዴትስ ብትሞክሪው ነው? እንዴትስ ብትደፍሬ ነው ብላ እንግዲህ ፍጥጥ ስታደርግባት፣ ዳጣም ደንግጣ አይ አይ እኔ እኮ ሁኔታውን ነው ግን እኮ ለልጆቻቸው ብለው ብዙ ሴቶች ሌላ ሰው ጋር ሄደው ሲወልዱ፣ ግን ለልጆቻቸው ብለው ተከፍተው ሁሉንም ነገር ችለው የሚያልፉ ሰዎች አሉ፣ ምናልባት ደግሞ በስተት ይሆናል ስትል እንደዚህ ተብሎ ነገር የለም። ከሚስት በላይ የሚደረጉ ነገሮች በስህተት የሚባሉ ምንም ነገር የለም ብላ እንግዲህ አራት ነጥብ ዘግታ ለዳጣ ተነግራታለች። ዳጣም እንግዲህ በውስጧ በቃ ሚች ሴትዮ አትቀበለኝም፣ ወይኔ በቃ ስታቃባይን ትፈተዋለች፣ ቀጥታ ወደ ፍች ያመራሉ ብላ እንግዲህ ደንግጣ ነገሩን ለማለባበስ ሞክራለች ማለት ነው። ወይዘሮ ማርታም እንግዲህ ምን ብላታለች? ቆይ ግን አንቺ ሳትማሪ ግን እንደ ተማረ ሰው ነው የምታስቢ፣ ብላ ወዲያውኑ ነው ታደንቃታለሽ ማለት ነው። ዳጣም እንግዲህ በድንጋጤ ስታይል ብላ እንትም ነገሩን ለማሸፋፈን ሞክራለች። ወይዘሮ ማርታም ከዚህ ቀጣይ ዓመት ከዚህ ከቆየሽ ትማሪያለሽ ስትላት የምርሽነው የምርሽ ነው ብላ እንግዲህ በደስታ ፈገግ ብላ አዎ ምንቸገራለች ትማሪያለሽ ትማር ብላታለሽ። እሺ መማር ፈልጋለሁ ብላለች። ዳጣም ወይዘሮ ማርታም አይ ዳጣ ዘናን ኮ እኮ መታደርጊኛለች ተዝናናለች። በነገራችን ላይ ዳጣን ወይዘሮ ማርታ አትጠላትም። ምን ብላ ነበር ባለፈው? ይሄን ያህል እኮ ክፉ ልጅ አይደለሽም። ዳጣ ማለት እኮ ጥሩ ልጅ ናት፣ ጥሩ ሰው ናት። ስለዚህ ለምንድን ነው የማታያት ብላ አበቄን ስትናገራት ነበረ ማለት ነው እና በነገራችን ላይ በጣም ደስ ይላታል በዳጣ በጣም ነው የምትደሰተው። ነገር ግን ሁኔታዋ ስለዳጣ ልጅነት ወይዘሮ ማርታ ብታረጋግጥ፣ በጣም ከባድ ችግር ነው የሚፈጠረው። አቶ ደረጀም እንግዲህ ውጭ ኑሮ የዲኤን ውጤቱን እንግዲህ ሰላም ነበር የሰጠሹ መኪና ላይ አስቀምጧ አስቀምጦት ነበረ ከዛም እንግዲህ ወደ ቤቱ ሲመለስ ውሃ ውሃ ይዛው ትገባለች። እሱን ወረቀት ነው አሁን የሚዘሽዋል ይዘሽ ወረች ብሎስ ጠይቃት አው ትላለች ማለት ነው። ወይዘሮ ማርታም ይቆይ የምን ወረቀት ነው ብላ ስትጠይቀው፣ አይ ሰላም ነው የሰጠችኝ ጠዋት፣ ማታኮ ስወጣ ጠቃሚ ወረቀት ከሆነ ብላ ሰጠችኝ እኔም ደግሞ አላየሁትም ነበር እስኪ ላንብቦ ብሎ ይቀበላል። ከዛም ወረቀቱን ከፍቶ ሲያየው የዲ ኤን ኤ ውጤት ነው። እሱም ደንግጦ በድንጋጤ ይህን ያደረገው ማን ነው? ማንስ ነው የሞከረው ብሎ ቤቱን በአንድ እግሩ ያቆመዋል። ወይዘሮ ማርታም ፈርታ እየተንቀጠቀጠች እንግዲህ አቶ ደረጀ እንዳያዩ ነበር ያንን እየደበቀችው፣ እንግዲህ ቆሻሻ ላይ እየጣለችው እሷ ነበረች። እንግዲህ ሰላም በስህተት ነበረ ያንን ወረቀት አንስታ የሰጠችው። ምክንያቱም ሰላም የምታውቀው ነገር አልነበረም። ያን ወረቀት ስላየሹ ስላገኘችው ነው እንጂ እሷ ይሄ ሁሉ ነገር አልዞረላትም ነበር ማለት ነው። ወይዘሮ ማርታ ምን እንደምትመልስ ግራ ስለገባት ቆይ አበጌ ነው ይሄን ያደረገችው ልበለው ወይ ሰኔ ነኝ ወይስ ተጠራጥሬ ነው ልበለው፣ ተጠራጥሬ ነው ብለው ደግሞ ተዳሬን ላጣ ነው፣ እሱንም ከልቡ ያወጣኛል ብላ እያስበች እያንሰላሰለች፣ ቆይ ምን ማለት ነው ያለብኝ ብላ ግራ ተጋብታ፣ እንግዲህ እጇን ባፏ ጭና ነው የምትገኘው። ዳጣም እንግዲህ ደንግጣ፣ በድንጋጤ ቆይ የፈራሁትን ነገር አድርሰዋል ማለት ነው። የጸጉሩን ጸጉሬን ልትቆርጥ እየነበረችው፣ ደግሞም የጸጉር ማበጠሪያ የኔ መስሏት የወሰደችው ለዚህ ነው ማለት ነው። ቆይ ግን ምን አስባ ነው ያቺ የተረገመች ግን አታደርግም አይባልም እኮ ቆይ ግን የምር ከሆነ ምን እንደማረጋት እኔን የማቀው እያለች ትናደዳለች ማለት ነው እንግዲህ አቶ ደረጀም የሚይዘው የሚጨብጠው ነገር አቶ ቤቱ ባንደ ግሩ ቆሟል በቀጣይ እንግዲህ ወይዘሮ ማርታ እኔነ ይሄን ያደረግኩት ትል ወይስ አበጌ ናት ብላ ለአበጌ ታጋልጣታለች የሚለውን በጉጉት እየጠበቅን ነው ይጀላችሁ አብራችሁ ስለነበራችሁ ስለነበረን ቆይታ እጅግ አርጌ ነው ማመሰግነው። ላይክ ሼር ማድረጋችሁን እንዳትረሱ። አበረታችሁኝ ብዬ በአክብሮት ጠይቃችኋለሁ። አመሰግናለሁ ቤተሰብ።